ሰላም እንዴት ናችሁ? ይህ የአባሬቦ ኦፊሻል የዩቲዩብ ቻናል ነው። አድማጮቻችን እንዴት ናችሁ? ይህንን ቻናል ስለምታደምጡ ሰብስክራይብ፣ ላይክ እና ኮሜንት ስለምታደርጉ እናመሰግናለን። በአሁኑ ሰዓት ደግሞ በእንግሊዝ ፕሪምየር ሊግ በስምንተኛ ሳምንት በሲቲ ግራውንድ ኖቲንጋም ፎረስት ከቼልሲ ያደረጉትን ጨዋታ እንመለከታለን። የኢንዞ ማሬስካ ቡድን ያው በተጫዋቾች ጉዳት እየታመሰ መሆኑን ግልጽ ነው። ነገር ግን በትላንትናው በነበረው ግን የኖቲንጋም ፎረስቱ ጨዋታ አድል ቀንቶታል። ይህንን ጨዋታ በመጠኑም ቢሆን እንዳስሳለን። ቼልሲ ወደ ሲቲ ግራውንድ ሲያመራ በተለይ ከኢንተርናሽናል ብሬክ በፊት ሊቨርፑልን አሸንፎ በኤስቴቫ ዌሊያን የመጨረሻ ደቂቃ ጎል አሸንፎ ነው በዚህ ጨዋታ ላይ ወደዚህ የመጣው ከኢንተርናሽናል ብሬክ በኋላ በተለይ ኢንዞ ማሬስካ ይህንን ጨዋታ እንደማይመሩት ያው በፒርም በኤፍኤው የተጣለባቸው የአንድ ጨዋታ እና እንደዚሁም የ8000 ፓውንድ ቅጣት እንዳለ ይታወቃል ስለዚህ በላይንአፕ ወይንም በቴክኒካል ኤሪያው ላይ ሆኖ የመራው የቀድሞ በረኛ ዊሊ ካባሌሮ ነው ስለዚህ ኢንዞ ማሬስካ ይህንን ጨዋታ አልመሩትም ነበረ በተለይ በተደጋጋሚ ጉዳቶች ምክንያት እንደ ኢንዞ ፈርናንዴዝ እንደዚሁም ደግሞ በባለፈው በሊቨርፑል ጨዋታ ከነበረው ደግሞ ባጃሼል የመሳሰሉ ተጫዋቾች በጉዳት ምክንያት በትላንትናው ዕለት አልተሰለፉም። እንዲሁም ደግሞ በሞይሰስ ካይሴዶ ደግሞ እንዲያርፍ በመፈለግ ያው መጠነኛ ጉዳትም እንደነበረበት በተለይ በኢኳዶር ብሔራዊ ቡድንም እንዳልተጠራ ይታወቃል። ስለዚህ የመጀመሪያ እረፍቱን በፕሪሚየር ሊጓ አግኝቷል። ነገር ግን ደግሞ በተቃራኒው ሮሚዮ ላቪያ በትላንትናው ዕለት የመጀመሪያው የሚለውን የፕሪምየር ሊጉን ቋሚ አስተላለፍ ማግኘት ችሏል ማለት ነው። በተለየ በትላንትናው ዕለት ያው ሞይሰስ ካይሴዶ ሁለቱን ሳምንት ከማረፉ የተነሳ ከሮሚው ላቪያ ጋር የመጀመሪያ ጊዜ ጥምረታቸውን ከመጀመሪያ ጀምሮ ይጀምራሉ ተብሎ ይታወቃል ወይንም ይገመት ነበረ በተለይ ደግሞ በሊቨርፑሉ በሁለተኛው ግማሽ በተለይ ባጃሽልን ቀይሮ የገባው ሮሚዮ ላቪያ ሞይሰስ ካይሴዶ ጋር ተጣምሮ ጥሩ እንቅስቃሴ ማሳየቱ ይታወቃል እንዲሁም ደግሞ ለስቴቫ ዊሊያንም ለተቆጠረችው ጎል የሁለቱ አማካች ጥምረት ወሳኝ ነበረ ስለዚህ የሮሚው ላቪያ በቋሚ ሞይሴስ ካይሴዶ ጋር ይጣበቅ ነበር። ነገር ግን ኤንዞ ማሬስካ ያሰለፉት በሞይሴስ ካይሴዶ ይልቅ ጉስቶን ነው። ስለዚህ የጉስቶንና የሮሚዮ ላቪያን ጥምረት ነው በአማካይ ስፍራ የተጠቀሙት። እንደዚሁም ደግሞ ከሊቨርፑሉ ደግሞ ሌላው የተቀየረው የመጀመሪያው አሰላለፍ ውስጥ የመሀል ተከላካዩ አውባጃሽል እስከ ዲሴምበር ላይ ኖር ይችላል ተብሎ ይጠበቃል። ስለዚህ በሱ ቦታ ደግሞ በሊቨርፑል ጨዋታ በቅጣት ያልነበረው በብራይተን ኢንድሆቫል ቢሆኑ ጨዋታ ላይ ቀይ ካርድ የተመለከተው ትሬቮ ቻሎቫ ከአቼምፖንግ ነበር የተጠቀመው። ስለዚህ በትላንትናው ዕለት ከሶስቱ ከአራቱ የቼልሲ ተከላካዮች ማርክ ኮኮረያ ብቻ ነው በጊዜው ወደ ስታምፎርድ ብሪጅ የመጣው ነገር ግን ሶስቱ አቼምፖንግ፣ ሪስ ጄምስ እንዲሁም ደግሞ ትሬቮ ቻሎቫ የቼልሲ የአካዳሚ ውጤት መሆናቸው በትላንትናው ዕለት ያው አይተናል። በተለይ በተከላካይ በኩልና በበረኛው በኩል ሁለቱ የብራይተን ሆቫልቪዮን የቀድሞ ተጫዋቾች ማርክ ኮኩረያ እና ሮበርት ሳንቼዝ እንደዚሁም ደግሞ የቀድሞ የኮብሃም ሩቆች ሪስ ጀምስ ትሬቮቻሎቫ እና አቼምፖ ግን ተጠቅሟል። እንደ እንደተለመደው ደግሞ በቀኝ በኩል የተጠቀመው ፔድሮኔቶን ነው። በአጥቂ መስመር ደግሞ ጆዋ ፔድሮን ተጠቅሟል። በግራ በኩል ጋርናቾን አሁንም ለተከታታይ ጨዋታዎች በቋሚነት አሰልፎታል። ስለዚህ በዚህ አሰላለፍ ነበር የገባው በአስር ቁጥር ሚና ግን ኢንዞ ፈርናንዴዝን ተክቶ የገባው ብራዚላዊ አንድሬ ሳንቶስ ነበረ። በመጀመሪያው አጋማሽ ይህን የሚባል እንቅስቃሴ በሁለቱ ቡድኖች በኩል በተለይ አልነበረም። ነገር ግን በተደጋጋሚ ሙከራዎች ይደረጉ የነበሩት በኖቲንግሃም ፎረስት በኩል ነው። እንደ ታሮ አዮኒ እንዲሁም ደግሞ በጊብስ ዋይት አማካኝነት ሙከራዎችን ማድረግ ይችለዋል። በተለይ አዌኒ ባለፈው የውድድር ዘመን በሌስተር ሲቲ ጋር ባደረጉት ጨዋታ ያው ከፖል ጋር ተጋጭቶ በኮማ ከሜዳ መውጣቱ ይታወሳል። እነዚህም ከሰርጀሪ በኋላ የመጀመሪያውን ጨዋታ በትላንትናው ዕለት አድርጓል። እንዲሁም ደግሞ አጥቂያቸውም በትላንትና ዕለት ማሰለፍ አልቻሉም፣ ክሪስ ውድን በተለይ አንጄ ፖስቴኮግሉ፣ ምክንያቱም መጠነኛ ጉዳት ከብሔራዊ ቡድኑ ጋር ይዞ መምጣቱን ተከትሎ ቤንች ላይ ነበር ያስቀመጡ። ስለዚህ በፈረስት ሀፍ በኖቲንጋም ፎረስት በኩል ነው ተደጋጋሚ ሙከራዎች የነበሩት። ይህ ደግሞ ተደጋጋሚ ሙከራዎችን እንዲያደርጉ ያደረገው በተለይ የአማካዩ የሮሚው ላቪያ እና የጉስቶ ጥምረት አልሰራላቸውም ነበረ ለኢንዞ ማሬስካ እንዲሁም ደግሞ በተደጋጋሚ በተከላካዮቹም የሚደረግ የፓስ ስህተት ለዋጋ ሊያስከፍላቸው ብዙ ጊዜ በተደጋጋሚ አጋልጧቸው ነበረ። ነገር ግን የመጀመሪያውን ግማሽ ኖቲንግሃም ፎረስቶች ጎል ሳያስቆጥሩ ነው የወጡት። ያው ለጎል የቀረቡ ሙከራዎችን ሲያደርጉ የነበሩት እነሱ ናቸው። በቼልሲ በኩል ግን በአንድሬ ሳንቶስ አማካኝነት ነው ሙከራዎችን ሲያደርጉ የነበረው። በተለይ ደግሞ በቼልሲ በዚህ በፈረስ ታፉ የፕረስ የማድረግ ችግር ነበረባቸው። በተለይ ጃው ፔድሮ ከአጥቂ ጋር ሲሰለፍ በጣም ጥሩ ተጫዋች እንደሆነ አይተናል። በተለይ ከንትና ጋር በሊያም ዲላፕ ጋር በተደጋጋሚ ሲሰለፍ ጥሩ እንቅስቃሴን ሲያደርግ አይተነው ነበረ። ነገር ግን በትላንትናው ዕለት ደግሞ የፊት አጥቂ ሆኖ በተሰለፈበት ሁኔታ ወደኋላ ድራግ አድርጎ ስለሚወጣ ለኖቲንግሃም ፎረስቶች ያው ለመከላከል ብዙም አልከበዳቸውም ነበረ። ነገር ግን ከደቂቃዎች በኋላ ነበረ ጆዋ ፔድሮ በተለይ ወደኋላ ድራግ እያደረገ እየተመለሰ ከታርጌት አጥቂነት ይልቅ እየተመለሰ ኳሶችን እየመሰረተ በመውጣት ለአንድሬ ሳንቶስ በተደጋጋሚ ሙከራዎችን ለማድረግ ምክንያት ሆኖ ነበረ። ስለዚህ ይህ ደግሞ የአንድሬ ሳንቶስም ደግሞ በአስር ቁጥር ሚና የተጫወት የሚከተበት ሁኔታም እንደዚሁ ለኢንዞ ማሬስካ አልሰራላቸውም ነበረ። በሃፍታይም ግን ሲመለሱ ቅያሬዎችን ሶስት ቅያሬዎችን አድርገው ኢንዞ ማሬስካ ተመልሰዋል። እሱም ምንድነው ማርክ ጉዩን በአንድሬ ሳንቶስ እንዲሁም ደግሞ ሞይሰስ ካይሴዶን በላቪያ ሌላው ደግሞ ጋርናቸውን በጀሜጊ ተንስ ቀይረው መግባት ችለዋል። በአንዴ ሶስት ተጫዋቾችን ነው በግማሽ 45 ቀይረው የገቡት። ያው ከቅያሬው በኋላ በተለይ ከጨዋታውን በኋላ ኢንዞ ማሬስ ጋር ስለ የገለጹት ምንድን ነው የሮሚዮ ላቪያ ቅያሬ ያው የታቀደበት እንደሆነ ተናግረዋል። በተለይ በትላንትናው እለትም ትንሽ መጠነኛ ግጭቶችም አስተናግዷል። ነገር ግን ከጨዋታውም ቀደም ብለን በሞይሰስ ካይሴዶ ተቀይሮ እንደሚገባ ፕላን ያደረገው ነው። ከረጅም ጊዜ በኋላ ከጉዳት ስለተመለሰ ሙሉ ዘጠና ደቂቃን ሊጨርስ እንደማይችል አውቀናል። ስለዚህ የእሱ ቅያሬ ያው የታቀደ ነው ብለዋል። በተደጋጋሚ ግን ከማሉስ ጉስቶ ጋር የነበረውም የአማካይ ክፍል እንደዚሁ አልሰራላቸውም ነበር በፈረስታፍ ስለዚህ እንደገቡ ነበረ በአራት ደቂቃዎች ውስጥ በ49ኛው ደቂቃ ጎል ለማስቆጠራቸው ምክንያት የሆኑ ቅያሬዎች ነበሩ። ሞይሰስ ካይሴዱ አሁንም የቼልሲ ወሳኝ ተጫዋች መሆኑን አስመስክሯል። በትላንትናው ዕለት ግን የነበረው ጉስቶ በአማካይ ስፍራ ላይ ብዙም ውጤታም አልነበረም። በተደጋጋሚ ያው በሊቨርፑል ጨዋታ እንደ ሪስ ጀምስ ነበረ አማካይ ስፍራ ሆኖ ሲጫወት ያየነው። ነገር ግን በትላንትናው ዕለት ጉስቶ ነበረ በአማካይ ስፍራ ላይ ሆኖ ሲጫወት ያየነው። ነገር ግን ከቼልሲ ቢቢሲ ላይ በነበረው ሬት የመጨረሻውን ሬት ያገኘው ማሉ ጉስቶ ነው። እሱም በሁለት ቢጫ ካርዶች ከሜዳ መውጣቱ ይታወሳል። ነገር ግን በትላንትናው ዕለት ቼልሲ ሁለተኛውን ግማሽ ከጀመሩ በኋላ መሻሻል አሳይቷል። አንደኛ ጃው ፔድሮ ወደ አስር ቁጥር ሚናው ተመለሰ። እንዲሁም ደግሞ ማርክ ጉዩ ደግሞ የቦክስ አጥቂነቱን በትላንትና ዕለት ተጠቀምበት። እንደገባ ተደጋጋሚ ሙከራዎችን ማድረግ ተቻለ። ምክንያቱም ደግሞ እንደ ጃዎ ፔድሮ አይነት ከኋላ ጨዋታ መስርቶ የሚወጣ ለአማካዩ ከፍተኛ የሆነ ቁጥርን ሊሰጥ የሚችል ተጫዋች በመሃል ሜዳ ላይ የታገኘ፣ እንዲሁም ደግሞ ማርክ ጉዩ ደግሞ የኖቲንግሃም ፎረስት አምስት ተከላካዮች እንደተጠቀመ ይታወሳል። በትላንትናው ዕለት ማርክ ጉዩ ደግሞ ቦክስ ውስጥ በመቆየት ደግሞ ጃዋ ፔድሮ ነጻ እንዲሆን ተከላካዮች ተከትለውት እንዳሄዱ የማድረግን ሚና መስጠት ጀመረ። ስለዚህ አራት ደቂቃ ብቻ ነበረ የወሰደባቸው። በ49ኛው ደቂቃ ላይ ፔድሮ ኔቶ ወደ ማሀለ ከር ሊያደረገውን እንኳስ የቸልሲ ቲኔጀሩ የማል ተከላካዩ ጆሽ ሻቺንፑንግ በግንባር ገጭቶ ማስቆጠር ቻለ። ያዊችን ጎል ካስቆጠረ በኋላ የመጀመሪያው የሲኒየር ጎሉ ሆኗል። በቸልሲ በቸልሲ ተጫዋችነት ማለት ነው። ጆሽ አቼንፖንግ ይህ የ19 ዓመት ተከላካይ በትላንትና ሁለት ላስቆጠራት ጎል የኖቲንጋም ፎርስ ተከላካዮች ው አልተፋለሙትም ማለት በፍሪ ሄደር ሆኖ ነው ኳሷን ያገኘት። ስለዚህ የመጀመሪያ የቼልሲ ሲኒዮር ጎሉን አስቆጥሯል። ይቺ ጎል ከተስቆጠረች በኋላ ያው በዚህ የውድድር አመት ቼልሲ ሁለት ቲኔጀሮች ጎል አስቆጥረውለት እርሱም እስቴቫ ዌሊያን እና ጆሻ ቺምፖንግ ናቸው። ይህም ደግሞ የመጀመሪያው ክለብ አድርጎታል ማለት ነው በዚህ አመት ቲኔጀሮች ያስቆጠሩለት። ክለብ በመሆን ማለት ነው። ስለዚህ 49ኛው ደቂቃ ላይ ቼልሲ መምራት ቻለ። እንዲሁም ደግሞ 52ኛው ደቂቃ ላይ ደግሞ ከሌላ ከሶስት ደቂቃዎች በኋላ ደግሞ ፔድሮኔቶ ሁለተኛ ጎል ማስቆጠር ቻለ። ይችን ደግሞ ጎል ለዚች ጎል መቆጠር ደግሞ የመጀመሪያው አስተዋጽኦ የማርክ ጉዩ ነው። እሱ ላይ ጥፋት ተሰርቶ በተሰጠው ቅጣት ምት ሪስ ጀምስ ነው ኳሷን ተች ካደረገለት በኋላ ፔድሮ ኔቶ አክርሮ ጎል ማስቆጠር የቻለው ማለት ነው። ስለዚህ ለሪስ ጀምስ እንደ አሲስት ተቆጥሮለታል። ያው ኳሷንም ተች ያደረገ ወደ ቀኝ ነው ኳሷን ተች ያደረገላ በግራ በኩል ያው ስፔስ እንዲፈጠር አደረገለት። ስለዚህ ፔድሮ ኔቶ ያችን ጎል ማስቆጠር ቻለ ማለት ነው። ስለዚህ በተደጋጋሚ ከዚህ በኋላ ቼልሲ ጎሎችን እንዳይቆጠሩበት ያው እስከዛሬ የሚታይበት ሁኔታ በኖቲንግሃም ፎረስት በኩል አልነበረም። በተደጋጋሚ እድሎችን ማግኘት ቢችሉም ኖቲንግሃሞች ጎል ማስቆጠር አልቻለም። እንደዚሁም ደግሞ የጎሉ አግዳሚም የመለሰባቸው ሁኔታ ነበረ። ነገር ግን ቼልሲ የክሊንሽት ለመጠበቅ ጥረት አደረገ። 84ተኛው ደቂቃ ግን ከአሁንም ከፔድሮ ኔቶ ከማእዘን የተሻገረለትን ኳስ ማትሴልስ በትክክል ክሊር ካለማድረጉ የተነሳ ሪስ ጄምስ ሶስተኛው አንጎል አስቆጥሮ ያው ኖቲንግሃም ፎረስቶች ለማገገም የሚያደርጉትን ጥረት አኮላሽቶባቸዋል። ስለዚህ ሪስ ጀምስ በትላንትና ጎልም አሲስትም ነበረው እንደ ፔድሮ ኔቶ ሁሉ ማለት ነው። ጎልም አሲስትም ነበረው ማለት ነው ፔድሮ ኔቶ። ይህም ደግሞ ከረጅም ጊዜ በኋላ ሪስ ጀምስ ጎልም አሲስት ያደረገበት ጨዋታ የሆነው ከአራት ዓመት ከአራት ዓመት በኋላ ማለት ነው። ስለዚህ በዚህ ሁኔታ ቼልሲ ሶስት ለዜሮ መምራት ቻለ ማለት ነው። ደግሞ 87ኛው ደቂቃ ላይ ቼልሲ ሌላ ከስድስት ጨዋታዎች አራት ቀይ ካርድ ያስመዘገበበትን ሁኔታ ደግሞ በማሉ ጉስቶ በኩል በማሉ ጉስቶ በኩል ተመልክቷል። ይህም ደግሞ አስቀድሞ ፋውል ነበረው፣ እንደዚሁም ደግሞ ሁለተኛ ፋውል 87ኛው ደቂቃ ላይ ሰርቶ ሌላ ቢጫ ካርድ አይቶ በቀይ ካርድ ወጥቷል። ይህ በተለይ የቼልሲ የተጫዋቾች የኃላፊነትን ለመውሰድ እንትን ተነሳሽነት አለመኖርን እንዲሁም ደግሞ ከውጤታማ ከሆኑ ታለንት ብቻ ሳይሆን እንዲሁም ደግሞ በተለይ ወጣትነታቸውን ተመልክቶ በሚያዩት የዲስፕሊን ችግር በተደጋጋሚ ቀይ ካርዶችን እያዩ ነው። በትላንትናው ዕለት ይህ ቀይ ካርድ ምንም እንኳን ለቼልሲ ዋጋ ባያስከፍልም ነገር ግን በማንቸስተር ዩናይትድ እና በብራይተን ኤንድ ሆቭ አልቢዮኑ ጨዋታ ዋጋ እንዳስከፈላቸው ይታወሳል። በትላንትናው ዕለትም አልጉስቶ ይህን ጥፋት የሰራው በኖቲንግሃም ፎረስት ሜዳ ላይ ነው፣ እንዲሁም ደግሞ ቼልሲ ሶስት ለባዶ እየመራ ነው። እናም ይህንን ጥፋት ለመስራት መሄዱ በጣም አነጋጋሪ ነው። ምክንያቱም እነዚህ ሁሉ ነገሮች እያሉ ያንን የቢጫ ካርድ ጥፋት፣ ሌላ ቢጫ ካርድ እንዳለበት አውቁ ይህን አለማድረጉ በተለይ በእሱ በኩል እንደ ኃላፊነትን አለመወጣት ተደርጓል። እንደዚሁም በቼልሲ በኩል ያለውም ሁኔታ ይህንን ይመስላል ማለት ነው። በተለይ በተጫዋቾች በኩል በተደጋጋሚ ሶስት ቀይ ካርዶችን በፕሪምየር ሊጉ ብቻ አይቷል። ይህ ደግሞ ከሌሎች ከፕሪምየር ሊጉ ቡድኖች ቀዳሚ ያደርገዋል። ሁለቱ ያው ሁለቱ ቀይ ካርዶች የባለፈው ስድስት ነጥብ አሳጥተውታል። የትላንትናው ላይ ግን ተጽዕኖ ባይኖረውም ነገር ግን በቀጣይ ጨዋታ ደግሞ አንድ ጨዋታ ይቀጠል። ስለዚህ አሁን በቼልሲ ደግሞ የአማካይ ክፍል ውስጥ ኤንዞ ፈርናንዴዝ እንደዚሁም ኮል ፓልመር የመሳሰሉ ተጫዋቾች እንደሌሉ ይታወቃል። ስለዚህ በዚህ ኢነርጂ እንዲኖረውም የሮሚዮ ላቪያን ከጨዋታ ወደ ጨዋታ ማኔጅ እያደረጉ መምጣትን ተከትሎ ያው ማሎ ጉስቶን እየተጠቀሙበት እንዳለ ይታወቃል። ስለዚህ በቀጣይ ጨዋታ ያው በሰንደርላንድ በሚኖረው ጨዋታ አይሰለፍም ማለት ነው። ስለዚህ ይህንን ያጡታል። ቀጣይም አይታወቅም በሮሚዮ ላቪያ እና በሞይሰስ ካይሴዶ የሚፈጠረውን። ስለዚህ በተከላካይ ቦታም ያሉ ነገሮች ስላሉ ስለዚህ እንደ ሪስ ጀምስ አይነቱን ተጫዋች ነው ወደ መሀል እያስገቡ እየተጫወቱ የሚገኙት። ስለዚህ በቀጣይ ጨዋታዎች ላይ ተጽዕኖ ሊኖረው ይችላል። ነገር ግን በትላንትና ዕለት ዋጋ አላስከፈላቸውም። ይህም በቼልሲ በኩል ያለው ወጣትነትን እንደዚሁም ዲስፕሊንን አለመጠበቅ ተከትሎ ቀይ ካርዶች እየበዙ ይገኛሉ። በሊቨርፑል ጨዋታ ብቻ ነው ከባለፉት ተከታታይ ጨዋታዎች ማየት ያልቻለው ከተጫዋቾቹ እንጂ ከኢንዞ ማሬስካ ያው ሁለት ቢጫ ካርድ አይቶ በትላንትናው ዕለትም እንደተቀጣ አይተናል ማለት ነው። እንዲሁም ደግሞ ሌሎች ቢጫ ካርዶች ሁሉ ነበሩ። በከማሉ ጉስቶ በ89ኛው ደቂቃ ላይ ስቴቫ ዊሊያን በሰዓት በማባከን ቢጫ ካርድ አይቷል። እንደዚሁም ደግሞ ዘጠና ኛው ደቂቃ ካለቀ በኋላ ሮበርት ሳንቼዝም እንዲሁ ሰዓት በማባከን ሌላ ቢጫ ካርድ አይቷል። በተለይ እንደዚህ አይነት ነገሮች በቼልሲ ሊታረሙ የሚገቡ ናቸው። እንዞ ማሬስካ በቀጣይ ሊያረመው የሚገባው ነገር ይመስላል። ምክንያቱም ሶስት ለባዶ እየመሩ ያለበት ሁኔታ እንዲሁ ታይም ለማባከን መሞከር በተለይ አስፈላጊ አልነበረም። በእርግጥ የኋላ ታሪኮች እንደዚህ እንዲያደርጉ ሊያደርጋቸው ይችላል። በተለይ ሮበርት ሳንቼዝ ብዙ ጊዜ ያው ክሊንሽት እየጠበቀ ባለመውጣቱ ያንን ለመጠበቅ ካለው ፍላጎት ሊሆን ይችላል ያንን ተጨማሪ ቢጫ ካርድን ያየበትን ደሞ ስቴቫውም እንዲሁ ቼልሲ በተለይ ጌሞችን ማኔጅ እያደረገ አልነበረም በዛም እንዲሁ በብሬንፎርድም ጨዋታ ታይቷል። በብራይተንም ጨዋታ ስለታየ ብራይተን ምንም እንኳን ቀይ ካርድ ያለበት ቢሆንም ጨዋታዎችን ማኔጅ አለማድረጉን ምክንያት ያደረገ ሊሆን ይችላል እንደ ስቴቫ ዊሊያን እንዲሁም ደግሞ የሮበርት ሳንቸዝ ቢጫ ካርድ መመልከት ማለት ነው። በትላንትናው ዕለት የነበረው ጨዋታ ይህንን ይመስል ነበረ። ቁጥሮችን በምንመለከት ጊዜ ያው ሀምሳ ሀምሳ የሆነ ያው የፖሴሽን ቁጥር ነበራቸው። ኤክስጂ በተለይ በኖቲንግሃም ፎረስት ነው የበለጠ ኤክስጂ ያስመዘገበው ሁለት ነጥብ ሶስት አምስት ነው። ይህ ሶፋ ስኮር ላይ ያለ ቁጥር ነው የምጠቅስላችሁ። እንደዚሁም ደግሞ አንድ ነጥብ ስድስት አራት ደግሞ በቼልሲ በኩል የተመዘገበ ነው። ቢክቻንስ እኩል ናቸው። አሁንም አራት አራት በሁለቱ ቡድኖች ነበሩ። እንደዚሁም አጠቃላይ ደግሞ ሹት በማድረግ አስራ ሁለት ኖቲንግሃም ፎረስት ቼልሲ አስራ ሰባት ነበር። ኦን ታርጌት ደግሞ ከ12 ሙከራዎች ኖቲንግሃም ፎረስት ሁለት ኦን ታርጌት ነበረው። ቼልሲ ደግሞ ከ17 ሙከራዎች ስድስት ኦን ታርጌቶችን አስመዝግቧል። ዱዌሎችን በማሸነፍ ያው አጠቃላይ 47 ኖቲንግሃም ፎረስት ፐርሰንት ሲያስመዘግብ፣ ቼልሲ 53 እንዳጠቃላይ ብልጫ ነበረው። ግራውንድ ዱዌሎችን ግን 51 ፐርሰንት ኖቲንግሃም ፎረስትን ያሸነፈው ቼልሲ 49 ነበረ። ኤሪያል ዱዌሎችን ግን ቼልሲ 72 ለ28 በሆነ ብልጫ ማስመዝገብ ችሏል ማለት ነው። ይህ በተለይ ይህ ጨዋታ ከ39 ደቂቃዎች በኋላ ይህ ጨዋታ ከተጠናቀቀ በኋላ በተለይ ከ39 ቀናት በኋላ ማለት ነው ከአንጄ ፖስቴኮግሉ ከተሾሙ በኋላ ኖቲንግሃም ፎረስትን ለቀው ወጥተዋል፣ ተሰናብተዋል ማለት ነው። ይህ ጨዋታ ለእሳቸው ስንብት ምክንያት ሆኗል ማለት ነው። እንደ እንጂሊኖ ማሪናኪስ አይነት የቡድኑ ባለሀብቶች በጨዋታውን ሳይጨርሱ ወጥተዋል። እንዲሁም ደግሞ ጨዋታው ያለቀ በሚመስሉ ሁኔታ ደጋፊዎች ከሜዳ ሲወጡ ነበረ። እንዲሁም ደግሞ ጩኸቶችም ነበሩ፣ የምታደርገውን አታቅም አንጄ ፖስቴኮግሉ የሚል ከደጋፊዎችም ተቃውሞ ነበራቸው። ስለዚህ አንጄ ፖስቴኮግሉ ከቶትናም ከተሰናበቱ በኋላ ባለፈው አመት፣ እንዲሁም ከዚህ ጨዋታ በኋላ ደግሞ አስተያየታቸውን ሰጥተዋል። ምንም እንኳን ስትራግል ብናደርግም የአንጄ ፖስቴኮግሉ የሁለተኛ አመት በዋንጫ የሚጠናቀቅ ነው ብለው ያው ደጋፊዎችን እንዲሁም ደግሞ ባለሀብቱ እንዲራሩላቸው ለማድረግ ሙከራ አድርገው ነበረ። ነገር ግን ትላንትናም ሳይሳካላቸው ቀርቶ ወጥተዋል በተለይ የትላንትናው ሜዳ ላይ ምንም ማድረግ አይችሉም በሚል ሁኔታ ነው የጨዋታ የተጠናቀቀው። ምክንያቱም ተደጋጋሚ ሙከራዎችን ያው በቅድምም እንዳየው በኤክስጂም የተሻሉ ነበሩ ነገር ግን ያው ከተጫዋቾችም ያለው ያንን ኮንቨርት አለማድረጋቸውን ምክንያት ያደረገ ነው። ጨዋታው እንደዛ ሊጠናቀቅ የቻለም ነገር ግን ከስንብት አላደናቸውም። ከጨዋታው በኋላ ያትስ የቡድኑ ተጫዋች ለአንጄ ፖስቴኮግሉ መባረር ምክንያት የሆነ ተጫዋቾቹ ራሳቸው ናቸው እንጂ የአንጄ ፖስቴኮግሉ የድክመት አይደለም በማለት አስተያየቱን ሰጥቷል። ማሬስካ ከጨዋታው በኋላ ስለ ቅያሬዎቹ ያው ቅድም እንደጠቀስ ነው ያው ሶስተኛው አርባ አምስተኛው ደቂቃ ላይ ሶስት ተጫዋቾችን መቀየሩ እንደዚሁም ሮሚዮ ላቪያን ለማስወጣት መሞከሩ የታቀደ ነው ከጨዋታው በፊት ብሎ አስተያየቱን ሰጥቷል። ስለ ቀይ ካርዶቹ ያው ስለራሱ ራሱ በሊቨርፑል ላይ በነበረው ሁኔታ ያንን ያው ያልተገባ ባለስማማበትም፣ እንዲሁም ደግሞ ተቀባይነት ባይኖረውም ያ ግን ያው ተፈጥሯል ብሏል። ነገር ግን በሌሎቹ ቀይ ካርዶች ላይ ያለውን ግን በቀጣይ የቤት ስራ እንዳለበት ተገልጿል። ስለ አቼምፖንግ የጠቀሰው ምንድን ነው ያው አምና በተለይ አቼምፖንግ በቼልሲ ልቀቁኝ አይነት ተቃውሞ የነበረውና በተለይ በተደጋጋሚ እንትኑን ውሉን አላራዝምም ማለቱን ተከትሎ ኦቨር ቤንችም ተደርጎ ነበረ። በተለይ ከአደገ በኋላ ከታሪክ ጆርጅ ጋር ያንን ነገርም አላደርግም በማለት ከቡድኑ በተለይ ሊቨርፑል ከእሱ ጋር ንግግር አድርጓል ተብሎ ያው በጀርባ ሲታወቀ ነበር። እንደ እንጉም ውሃ አይነት ንግግሮች ነበሩ። ስለዚህ ከቼልሲ ለመውጣት እድሎችን አላገኝም በማለት ተቃውሞ ነበረው። ነገር ግን በተደጋጋሚ የኢንዞ ማሬስካ በጨዋታ በተቀይ በተቀያሪ ተደጋጋሚ ቅያሬዎች እንደሚያደርጉ ይታወቃል። ለዛም ተጫዋቹን ሳያሰልፉት ቀርተው ነበረ። እሳቸውም በአምነው የውድድር ዓመት ውሉን ካላራዘመ በቼልሲ አይሰለፍም ብለው ነበረ። ይህ ደግሞ የኔም የቡድኑ ማቋም ነው ብለው ነበረ። ያው ይህንን ውሉን እንድናራዝም ያው ማድረጋችን በልጁ ኮንፊደንስ እንዲሰማው እና በቼልሲ ጥሩ ቆይታ ሊኖረው እንደሚችል እንዲያስብ አድርገነዋል ብሏል። ያው ከስምንት ዓመቱ ጀምሮ በስታንፎርድ ብሪጅ በኮበሃም እንደቆየ ይታውሳል። ያው ላለፉት ዘጠኝ ዓመት ላለፉት አስራ አንድ ዓመታት በቼልሲ ይገኛል አቼምፖንግ። ስለዚህ ስለሱም አምና ኮንፊደንስ እንዲኖረው አድርገናል ያንን ውል ለማራዘም በማድረጋችን ስለዚህ ለሱ ጎሉን ከማስቆጠርም በላይ በጨዋታውም ላይ ጥሩ እንቅስቃሴን አድርጓል ብሎ ተናግሯል ማለት ነው። ስለ አቼምፖንግ ስለ ፖስቴ ከጉሉም ሲናገር ምንድን ነው በተለይ ያው እንደዚህ እንደ ቢዝነስ ነው ማለትም በአሰልጣኞች ጨዋታን የማታሸንፍ ከሆነ ከቡድን ልትሰናበት እንደምትችል ይህ በእኔም ላይ ሊፈጠር የሚችል ነገር ነው። ስለዚህ በአሰልጣኝ ላይ ሊመጣ የሚችል ነገር ነው። ያው በአሰልጣኞች ላይ ማሸነፍ የማይችሉ ከሆነ ይህ ያጋጥማል ብሎ ፖስቴኮግሉን በስለ ፖስቴኮግሉ አስተያየቱን ሰጥቷል። ፔድሮ ኔቶም ከጨዋታው በኋላ አስተያየቱን ሰጥቶ ነበር ስለ ጨዋታው በተለይ ስለ ፈርስት ሀፍ ምንም አለማድረጋቸው በተለይ በራሱም በኩል የነበረውን ሁኔታ ገልጿል። በሱም ነገር በኩል በነበረው ፕሮዳክቲቭ አልነበረም። ነገር ግን ከኢንተርናሽናል ብሬክ መልስ ባለፈው ከጥቅምት ወር በኋላ በነበረው ኢንተርናሽናል ብሬክ መልስ ጨዋታዎችን ማሸነፍ አልቻልንም ነበረ በተለይ በማንቸስተር ዩናይትድ በቻምፒየንስ ሊግ እንዲሁም ደግሞ በ ቀጣዩ በብራይትን ጨዋታዎች ማሸነፍ አልቻልንም ነበረ። ነገር ግን የመልሶ እንዳያጋጥም አሁን በምሽቱ ጨዋታ በሁለተኛው አጋማሽ አግሬሲቭ ለመሆን ሞክረናል፣ ተሳክቶልንም ያው ያንን ጨዋታ ይህን ጨዋታ አሸነፈን ወተናል ብሏል። ቼልሲ ይህን ጨዋታ ካሸነፈ በኋላ በስድስተኛ ደረጃ ላይ ይገኛል 14 ነጥቦችን ሰብስቦ፣ እንዲሁም ደግሞ ኖቲንግሃም ፎረስት ደግሞ በወራጭ ቀጠና ነው። 18ኛ ደረጃ ላይ ተቀምጧል። በቀጣይ ቼልሲ በስታንፎርድ ብሪጅ ሰንደርላንድን ያስተናግዳል። ሰንደርላንድ ያው አሁን ጥሩ ብቃት ላይ የሚገኝ ክለብ እንደሆነ ይታወቃል። ካደጉት ክለቦች በጣም ጠንካራ የሚባለው የግራኒ ሻካው ሰንደርላንድ ነው። ቦርንማውዝ ላይ ደግሞ በቫይታሊቲ ስታዲየም ላይ ኖቲንግሃም ፎረስት ያስተና ኖቲንግሃም ፎረስት ይገጥማል ከሜዳ ውጭ። በዚህ ከፖስቴኮግሉ በኋላ እንደነ ሮበርቶ ማንቺኒ እንደውም ሾን ዳይሽ አይነት እንትን አሰልጣኞች እየተጠቀሱ ይገኛሉ። በተለይ አሁን ኖቲንግሃም ፎረስት ከወራጅ ቀጠናው ለማውጣት እንደ ሾንዳይስ አይነት ቡድኖች፣ አሰልጣኞች ሊያስፈልጉ ይችላሉ። ምክንያቱም ሾንዳይሽ ኦቨርተንንም ከመውረድ ያዳነ አሰልጣኝ እንደሆነ ይታወቃል። ስለዚህ ሮበርቶ ማንችኒ በዚህ በእጩነት ጉዳይ ላይ ምንም ያለው ነገር ባይኖርም ነገር ግን ሁለቱ አሰልጣኞች በቀጣይ ይሾማሉ ተብሎ እየተጠበቀ ይገኛል። ያው ሌላውም ሊሾም ይችላል። ነገር ግን አብዛኞቹ ጋዜጦች እየጠቀሷቸው የሚገኙት አንጄ ፖስቴኮግሉን ይወክላሉ ተብለው ወይንም ይተካሉ ተብለው የታሰቡት ሁለቱ አሰልጣኞች ናቸው። በትላንትናው ዕለት የነበረው በሲቲ ግራውንድ የኖቲንግሃም ፎርስትና የቼልሲ ጨዋታ ይህን ይመሰላል። እንግዲህ አድማጮቻችን፣ ይህ ደግሞ ፕሮግራም ለሌሎች ተደማጭና ተደራሽ እንዲሆን ሰብስክራይብ፣ ላይክ እና መሻሻል ያለበትን ሁኔታ ደግሞ በኮሜንታ አሳውቁን፣ እናስተካክላለን። ሰላም ሆኖልን።